ዛሬ ከእናትየው ጋር ነው መቆም ያለብን። ምክንያቱም ይሄ ልጅ ፍቅርም በሉት ምንም በሉት የራሱ ጉዳይ ግን፣ የአንድ ሴት ልጅ ህይወት መበላሸት የለበትም። እኔ አንቺን ራሱ እግርሽን ብሰብርሽ ደስ ይለኛል። ጠዋት እንዲሁም አሳዘነ። እኔ ሌላ ሰው ነበር ይመስለኝ። ሌላ ሰው፣ ሌላ ሰው፣ ይሄ ድንበር ተጋደለ እያለ የዛሬ ስንት ሳምንት በዘሬ በምናምን፣ ኖ ኖ፣ ዘሴ አንተ ድንበር ተጋደል ድንበር ተጋደል ላይ መሳሪያ ይዘ ምናምን እችን ስለ መሳሪያ የምታውቀው ነገር የለም። አንተ መሆን ያለብ፣ ከእንደኔ አይነቷ መሳሪያም ሆነ ምንም ከማትፈራ ሴት ጋር ነው። አንተ መቅጠብ ካለበት ሚስት መሆን ካለባት እንደ ያለችዋ ሴት ናት፣ እንደ ያለችው ሴት እኔ ሳልሆን እኔ ለመሳሪያም ለፖለቲካም እኩል እንፋለጣታለን። ደዚህ ግን እንደዚህ አይነት ልጅ አደለች። ለምን ትግሬ አትሆንም? በአስተሳሰብ አትገናኙ አትገናኙ። ዩ ሶ ስሎ በጣም ገናነ። እኔ ይሄንን ነው የምለው። ፓሳ ታረግም ሴት ልጅ ሀይስ እኔ አሁን የኔ ልጅ በፍጹም ከፋኒ ጋር አይገናኙ፣ በጭንቅላት አይገናኙ፣ በትምህርት አይገናኙ፣ በአስተሳሰብ አይገናኙ፣ በቁመት አይገናኙ። የኔ ልጅ እኮ ጠበቃ እኮ ናት። ጠበቃ ታቃላችሁ። ጉግል ናት የኔ ልጅ፣ ሮኬት ናት የኔ ልጅ። እንዲህ የምታሽከረከረው የኔ ልጅ ናት። አሁንም እናገረዋለሁ። ግን አሁን ያ ድሮ የምታዩት ፍቅር ምናምናን የለም፣ ገብቷታል የኔ ልጅ ግን ተፋጠንናል። የማንንም ልጅ ማንም አያሳድግም። ቁጭ ብለህ ታሳድጋታለህ። ስለዚህ ነገ እንደዚህ ላይም አይሆን እንጂ እናንተማ እንደኔ አይነት ጠንካራ እናትም ጠንካራ እናት ባትኖር ልጅ ቁጭ አረ ነበር ላፍ ብለ የምትሄዱ አንተኛውን ብትሆን ግን ወንድነ ታሳድጋታለህ ቁጭ ብለህ አሳድገኝ። እኔ ልጅ ተምራ ጨርሳ በቀኝ ስትል ነው የምትለቅ። በቀኝ ስትል ካሉ ልጆችን ይዘት ይላታል እንዳትለቂ እንዲተናንቀሽ፣ እንዲተናንቀሽ ሙጭ። ምክንያቱም ብዙ ብዙ ነገር ብዙ ነገር ሊያደርጉብሽ ነው። ልጅሽ ነገ ብትወልጂ፣ ነገ ብታረግጂ እሱ አይደለም ይሄ ልጁ አይደለም። ጎንበስ ብሎ ፓንችን አጥቦ እንትንሽን ጠርጎ፣ የልጅሽን ዳይፐር ጠርጎ፣ ገንፏ ገንፍቶ፣ ቂቤ ቀብቶ የሚያድርስሽ እሱ አይደለም፣ እናትሽ ብቻ ናት። እናትሽ ብቻ ናት። ዛሬ ላይ ያልታየሽ ዛሬ ላይ ያልተመለከትሽው ያልታዘብሽው ነገር አለ። ልጅ ነሽ፣ ትንሽ ልጅ ነሽ እንዳልኩሽ። እንደዚህ እንቅ አድርጋ ስላሳደገችሽ አሁን የሆነ ሰዓት ላይ ውጭ ወጥተሽ ስታይ ሌላ ዓለም መስሎሻል። ኖ አይደለም፣ ስህተት ነው። ፍቅርም ሊኖር ይችላል፣ ብታፈቅሪ ትችያለሽ። አፍቅሪ፣ መፈቃቀር ያለ ነው ግን እዛው በስልክ ጨርሽ በተቀራ ኤክስትራ መሄድ ለአንቺ አይጠቅምሽም። በመጀመሪያ ደረጃ ልጁ ያሳየው ነገር ነገ አንቺን እናትሽን እንደዚህ ካላት ነገ አንቺን የሚልሻል። እኔ አሁንም ደግሜ ነው የምነግራቸው በዘር በፖለቲካ በምናምን እንዳታገናኙብኝ፣ በኪዳነ ምረት ይዣቸዋለሁ። እንደ ሴት ልጅ እንደ እናት እንደ ሕዝብ ነው እየተናገሩ ያሉት እንጂ እኔ ስለ ዘሩም ስለምኑ ምንም ነገር እንደ ማንኛውም ኢትዮጵያዊ ቆንጆዬ ልጅ ነው። የሚያምር ልጅ ነው። ገና ልጅ ነው። አልዋሽም ሀቅ ነው የምነግራቸው። ቆንጂዬ የሚያምር ትንሽዬ ልጅ ነው፣ ለእኔ ማለት ነው ሳየው። ይሄ ዘር ነው እንትን ስለሆነ እዛ በቲክቶክ መንደር ላይ የምትንቦራጨቁት ና ያገባኝ። እንደኔ እንደ አንድ ኢትዮጵያዊ ሴት ግን ለዴዚም ለእሱ የምምለው ይሄ ነው። አንተም ገና ነህ ገና ነህ። መጀመሪያ ክብር፣ ቤተሰብ፣ ትዳር ከምን ይጀምራል መሰለህ? ከእናት ከቤተሰብ ማክበር ይጀምራል። ቤተሰቧን ስታከብር እሷን አክብረታ ነው ትኖራለህ ስፔሻ እናቷን ስታከብር ለሷ መላአኪ ውቅባል ትሆናለ። እናቷን ግን ሚዲያ ላይ ወጥተ ካተናገርካት ነገ ዴዚል እየረገጥክ ነው የምታኖራት። ይሄ ደግሞ የሁሉም ሀበሻ ተግባር ነው የምናየው እያየን የምንኖረው የህይወት ተሞክሮ ነው። ዛሬ በግልጽ አሳይተህን ደግሞ አይ መብቴ ነው ብለ ልትገባ እኛ እንቃወማለን። ስንቃወም ዘለፋ አይደለም። እኛ ሶሻል ሚዲያ ሰዎች ነን። እናትን እየሰደብክ ልጇን አብሬሉን ትላለን። ቆሻሻ ማን ነው ማን ቢያሳድግ ነው እናትን እየሰደቅ ከልጅ ጋር ብር ይሆናለሁ የምትል አንተ ወሮ በላ ዱቄታው? እናት ለልጇ የምትመኘው መልካም ነገር ነው። እናት ለልጇ ጥሩ ነገር ነው የምትመኘው። እናት እየሰደቅ ከልጅ ጋር ልሁን ትላለህ። እንደ አንተ እካክ ማን አሳድጎ ነው? እንደዚህ አይነት ወጠጤ አደለ እንደ አንተ አልፈልግሽም ስትላት አልነበር ዩ ሳይ አልፈልጋትም በእናትና ልጅ የምትገቡ ምድረ እካክ አቁም። አይመለከታችሁ፣ ቆሻሾች አይመለከታችሁ። እናትና ልጅ ፊክስ ያደርጉታል። ምንም ነገር አድርጋችሁ ማታቁ ሰዎች፣ ለእናትየውም ለልጇም አንድ ነገር ያራረጋችሁ ሰዎች፣ ዛሬ መታችሁ ፈትፋጭ እኛ እናቃለን ብላችሁ የምትቀባጠሩ እካክ አቁም። ዳስ ነው ራይ እናትና ልጅን ማጣላት እንደ ቁም ነገር የምታየው ሰዎች አላችሁ ወይ? ሀያ ዓመት የት አባታችሁ ነበራችሁ? የት ነበራችሁ? ዴዚ እኮ ሁለት ወርዋ ነው ከቤት ከወጣች፣ የት ነበራችሁ? ምን አድርጋችሁ ታውቃላችሁ? ጥሩም ነገር አለ፣ እናቶቻችን የምንወድበት ጊዜ አለ፣ የሚቆጡም ጊዜ አለ። ለሀሳቡ ጉዳይ በጥሩም የሆነ አንዳንዴ ደግሞ እናጠፋለን ልጆች ነን፣ ልጆች ያንግ ልጆች በጣም እናስቸግራለን ለቤተሰብ ስለዚህ በዚህ ጉዳይ ገብታችሁ የፈተፈታችሁ ትዝብት ነው ትርፉ። በእውነት ትዝብት ነው የፈተፈታችሁ። ሌላው አሞራው ዩ ኖ ዋት አም ታክን ቱ ዩ ዩ አር ኤ ፕሌየር ዩ ኖ ዛት አይ ኖ ዩ ብሮ ስታርት ፕሌይ ኦኬ ዶን ከሳ ደሞ እናቷን አትሳደብ፣ ዱቄታ